የክልሉ ምክትል ርዕሰ መስተዳድርና የግብርና ቢሮ ኃላፊ አቶ ማስረሻ በላቸው ይህንን ያሉት የክልሉ አመራሮችና የሁሉም ዞኖች አስፈጻሚዎች የመሀሉን ዘመን ወጥመድ መሻገር በሚል መሪ ሀሳብ በቀረበው ሀገራዊ ሰነድ ላይ በቦንጋ ከተማ ውይይት ባካሄዱበት ወቅት ነው። ለሀገርና ሕዝብ ተስፋ የሚደረገው ለውጥ የሚጸናውና ብልጽግና የሚረጋገጠው ከመሀል ዘመን ምዕራፍ በኋላ መሆኑን የገለጹት አቶ ማስረሻ በዚህ ወቅት የሚያጋጥሙ ፈተናዎችን ለመሻገር ለውጡን የሚመሩ አካላት ከፍተኛ ኃላፊነት አለባቸው ብለዋል። የሽግግር ምዕራፉን ከተሻገርም በኋላ ለቀጣይ ኢኮኖሚ እና ማህበራዊ እድገት ዋስትና ሊሆኑ የሚችሉ የተቋማት ግንባታን ፈጥረን ወደ ተለያዩ ነገሮች ለመስፈንጠር በምንደርስበት ወቅት የሚመጣ የመሀል ዘመን ምዕራፍ ነው። አሁን እኛ ያለንበት ምዕራፍ የሽግግር ዘመኑን አልፈን የመሀል ዘመን ምዕራፍ ላይ ነው የምንገኘው። ከዚህ በፊት ጥያቄ ሆኖ ሲነሱ የነበሩ ህብረተሰቡ ጋር ሲንጸባረቁ የነበሩ ጥያቄዎች፣ እነዚህ ንቅል አስተሳሰቦች የፖለቲካ መረጋጋት የሚሰፍንበት በሂደቱ ለኢኮኖሚ እድገት ምቹ ሊሆኑ የሚችሉ ተቋማት የሚገነቡበት ሪፎርሞች ተግባራዊ የሚሆኑበት ነገር ግን ያልበለጸግ ነው። ገና ወደ መበልጸግ ለመስፈንጠር ያለንበት መደላድንን ያመቻችንበት ዘመን፣ አሁን ያለንበት ዘመን እንደ አንድ የመሀል ዘመን ምዕራፍ ተደርጎ ይወሰዳሉ። ከሽግግር እስከ መሀል ዘመን ካሉት የኃይል ሚዛን ለውጦች መካከል ጸረ ሰላም ኃይሎችና የለውጡ አደናቃፊ ቡድኖች ለሀገረ መንግስቱ የሕልውና ስጋት ከመሆን ይልቅ የራሳቸውን ሕልውና ወደ ማዳን እየዞሩበት እንደሆነም አቶ ማስረሻ አንስተዋል። ለውጡ እንዲደናቀፍ የሚችሉት አካላት ለሀገሪቱ ወይም ለኢትዮጵያ የሕልውና ስጋት ከመሆን የራሳቸውን ሕልውና ወደ ማዳን ደረጃ ዞረዋል ማለት ነው። የሀገረ መንግስቱ የሕልውና አደጋ ናቸው ብለን አልገመግምም ነው አሁን መወሰድ ያለብን ይሄ የሆነበት ምክንያት አንዱ መንግስት የትኛውንም ችግር የመቋቋምና የመቀልበስ አቅም ስላለው፣ ሁለተኛ በዚህ ሂደት ውስጥ እነዚህ ለውጡን ለማደናቀፍ ከውጭም ከውስጥም ያሉ አካላት በራሳቸው በፈጠሯቸው ችግር እርስ በርስም ተነታርከው ለራሳቸውም አስቸጋሪ ሁኔታ ውስጥ ነው የሚገኙት። ሶስተኛ ቀላቢዎቻቸው የውጭም የሀገር ውስጥም የዓለም ፖለቲካ በመቀየሩ የቀጠና ፖለቲካ በመቀየሩ በእነዚህ ምክንያቶች ከህልውና ስጋት ወደ ህልውና ህልውናቸውን ወደ ማትጋት የመጡበት ሁኔታ ስናይ እነዚህ ሶስት ነጥቦች ከመነሻው እስካሁን እስከ መሀሉ ዘመን በመጣ የፖለቲካ ስራ ውስጥ የተከናወኑ አንኳር ፖይንቶች ናቸው ተደርጎ ሊወሰድ ይገባል የሚለው ነው የምናየው። በቀጣይ በምኖሩ ተግባራት ዙሪያ የሚያጋጥሙ ፈተናዎችን ለመሻገር የውስጠ ፓርቲ ፖለቲካን ማጎልበትና በዚህ ሂደት ውጤታማ የማይሆኑና የማይጋፈጡ አመራሮችን ስምርት ማጥራትና የመፈጸም አቅምን መገንባት ወሳኝ መፍትሄዎች ናቸው ብለዋል። በዚህ መሀል ዘመን ምዕራፍ ውስጥ በርካታ ፈተናዎች አሉ። ምክንያቱም ከለውጥ በኋላ በዓለም አቀፍ ነባራዊ ሁኔታ ከለውጥ በኋላ የተሳካላቸው ሀገሮችንና ከለውጥ በኋላ ያልተሳካላቸውን ሀገሮችን እንደ ምሳሌ ማሰብና ማየት ያስፈልጋል። በመካከለኛው ምስራቅ የነበረ የጸደይ አብዮት ታስታውሳላችሁ። በርካታ ሀገሮችን ወደ ለውጥ እንዲገቡ አድርጓቸዋል። ምናልባት በአንጻራዊነት ከቱኒዚያ ባሻገር ሌሎች ሀገራት እንደነ ሊቢያ ያሉት ወደ መፍረስ ነው የገቡበት ሁኔታ ማለት ነው። በዚህ ወቅት ላይ ሀገር ካልተጠነቀቀ ለውጡን የሚመራው አካል ተጠንቅቆ ካልመራው ከመሀከለኛ ዘመን ተሻግሮ ለውጥን ወደ ማጽናት ወደ ብልጽግና ከመግባትም በዘለለ ወደ ኋላ ዲክላይን አድርጎ ሀገር ማፍረስም ጭምር ሊመጣ የሚችልበት ሁኔታ ይፈጠራል ማለት ነው። ስለዚህ ከሊቢያ ምንድን ነው የምንማረው፣ ከተለያዩ ሀገሮች ምንድን ነው የምንማረው የሚለው ነገር በደንብ መታሰብ አለበት። በዚህ ሂደት ውስጥ ይሄን ሊሸከም የማይችል ይሄን ሊመራ የማይችል ይህን ፊት ለፊት ወጥቶ ሊጋፈጥ የማይችል አመራር ስምሪት ማጥራት ብላክ ኤንድ ዋይት የተቀመጠ ጉዳይ ነው። በመሀል ዘመን በተገኙ የልማትና እድገት መደላድሎች መነሻነት የተመዘገቡ ውጤቶችን እንደ ብልጽግና ግብ መውሰድ የመሀል ዘመን ወጥመድ ሰለባ የሚያደርግ ስለሆነ የስኬት መዳረሻ ትጋትን ወደ ማምከን ያደርሰልን ብለዋል። አሁን በመጣንበት ሂደት ውስጥ ያስመዘገብናቸውን ድሎች ከሽግግር ምዕራፍ ወጥተን አሁን የመሃል ዘመን ውስጥ ሁነን ያስመዘገብናቸውን ድሎች እንደ ስኬት ወስደን ቆጥረን የምንቀመጥ ከሆነ ስኬት ትጋትን ይገድላል። በአንጻሩ ደግሞ ትጋት ስኬትን ይወልዳል። እኛ ግን ስኬት ትጋትን ከገደለ የስኬት እስረኞች ሁነን እንቀራለን። ዛት ሚንስ የመሀል ትራፑስ ገብተን እንቀራለን ማለት ነው። የስኬት እስረኛ እንዳንሆን በስኬትና በትጋት መካከል ያለውን መስተጋብር በደንብ አድርጎ ማጤን ያስፈልጋል ማለት ነው። አመራሩ በከፍተኛ ብቃትና ጥንቃቄ የሕዝቡን ሁለንተናዊ ተጠቃሚነት በሚያረጋግጡ የልማትና ዲሞክራሲ ግቦች ላይ ትኩረት በማድረግ በግልጸኝነትና በታማኝነት የመሃሉን ዘመን ወጥመዶች በትክክል ለይቶ በማከናወን የብልጽግና ጉዞን ስኬታማ የማድረግ ኃላፊነታቸውን በትጋት እንዲወጡ አሳስበዋል።